የገቢና ወጪ ምርቶች በየብስ በባህርና በአየር ትራንስፖርት ይጓጓዛሉ። ታዲያ ምርቶች በሚፈለገው ፍጥነትና ጥራት ወደ ተፈለገው ቦታ እንዲደርሱ የትራንስፖርትና ሎጂስቲክስ መሰረተ ልማትን ማስፋት አስፈላጊ ነው። በተለይ ደግሞ ፈጣን የሆነውን የአየር ትራንስፖርት ዘመኑን የዋጀና ተወዳዳሪ ለማድረግ የተለያዩ ስራዎች ይሰራሉ። ኢትዮጵያም ዘርፉን ጠንካራ መሰረት ላይ ለማኖር የተለያዩ ተግባራትን በማከናወን ላይ ትገኛለች። ከነዚህ መካከልም የአዳዲስ አውሮፕላን ማረፊያዎች ግንባታ ይገኝበታል። በሀገራችን በአሁኑ ወቅት ወደ ሀያ ሶስት የሚሆኑ የክልል ኤርፖርቶች መደበኛ የአየር ትራንስፖርት አገልግሎት እየሰጡ ይገኛሉ። ከነዚህ በተጓዳይ ደግሞ ወደ ሀያ ሁለት የሚሆኑ አነስተኛ አውሮፕላን ማረፊያዎች ኤርስትሪፕ የምንላቸው እንደዚሁ በኢትዮጵያ ሲቪል አቪዬሽን ባለስልጣን በኩል እውቅና አግኝተው አገልግሎት እየሰጡ ነው ያሉት። በፌዴራል መንግስት ደረጃ አምስት ኤርፖርቶች ግንባታ ላይ ይገኛሉ። ሌሎች ኤርፖርቶችም ላይ ያሉ ተርሚናሎችን የማስፋፋት ስራ፣ ዘመናዊ የማድረግ ስራዎች አብረው እየተከናወኑ ነው ያሉት። እንግዲህ በዚህ ዓመት በአየር መንገድ ግሩፕ ከሚገነቡ ከተጀማመሩ ኤርፖርቶች ወደ አምስት ተጨማሪ ኤርፖርቶች እየተገነቡ ናቸው ያሉት። በቅርቡ የተወሰኑ ኤርፖርቶችን ከአየር መንገዱ ጋር ሆነን የምናስመርቅ ይሆናል። ለምሳሌ ያቤሎ፣ ነገሌ ቦረና ሌሎችም አሉ። የአየር ትራንስፖርት መሰረተ ልማትን ማስፋፋት በቂ ትኩረት እየተሰጠው ቢሆንም ከሀገር የኢኮኖሚ እድገትና የአየር ትራንስፖርት ፍላጎት መጨመር አንጻር የኤርፖርት መሰረተ ልማቶች በቂ ናቸው ማለት አይቻልም ይላል የኢትዮጵያ ሲቪል አቬሽን ባለስልጣን። ለዚህ ምክንያት የሆነውም የአየር ማረፊያዎች ልማትና አስተዳደር የመንግስት ኃላፊነት ተደርጎ መተው ነው። ይህን ለመፍታትም የሚያስችሉ ስራዎች ወደ ትግበራ ገብተዋል። ከዛሬ ሁለት ዓመት ጀምሮ የኢትዮጵያ ሲቪል አቪዬሽን ባለስልጣን ባወጣው አዲስ መመሪያና ስታንዳርድ መሰረት ከፌዴራል መንግስቱ በተጨማሪ የክልል መንግስታት፣ የከተማ አስተዳደሮች፣ የግል ባለሀብቶች እና ሌሎች ተቋማትም ኤርፖርትን እንዲገነቡ እና እንዲያስተዳድሩ ኦፕሬት እንዲያደረጉ፣ ይህን ሲያደረጉም ራሳቸው አገልግሎት ብቻ ሳይሆን ኮመርሻል እንዲያደረጉት፣ ወደ ንግድም እንዲቀይሩት የሚያስችል አዲስ አሰራር ተግባራዊ በማድረጋችን በአሁኑ ወቅት በዚህ መመሪያ ተጠቅመው 32 የሚሆኑ አካላት አዳዲስ የአነስተኛ አውሮፕላን ማረፊያዎች ኤር ስትሪፖች ለመገንባት ጥያቄ አቅርበው ጥያቄያቸውን በማስተናገድ ላይ እንገኛለን። ለእነዚህ ፍቃድ ለተሰጣቸው 32 የአውሮፕላን ማረፊያ ገንቢዎች የኢትዮጵያ ሲቪል አቬሽን ባለስልጣን የተለያዩ ድጋፎችን ያደርጋል። ኢትዮጵያ ሲቪል አቬሽን ባለስልጣን ቦታው ድረስ በሚሄድ ሳይት ሴሌክሽን አከናውኗል። እና የውሳኔ ሀሳቦች ቀርበው ለገንቢዎቹ ያንን መነሻ አድርገው ወደ ግንባታ እንዲገቡ ምክር ሀሳብ ለግሷል። በዚህም መሰረት ግንባታ ውስጥ የገቡ አሉ፣ ጥናት ላይ ያሉ አሉ፣ ፋይናንስ በማፈላለግ ላይ የሚገኙ አሉ እና በቀጣይ በፕሮሚሲንግ የሆነ ነገር ይኖራል። የአየር ትራንስፖርቱ ተደራሽ እንዲሆን፣ አክሰሰብል እንዲሆን ለህብረተሰቡ ለማድረግ የሚያስችል ስራዎች መሰረት የተጣሉ ናቸው ብሎ መውሰድ ይቻላል። የአውሮፕላን ማረፊያ ግንባታ በዘፈቀደ የሚሰራ ባለመሆኑ ማስተር ፕላን ጭምር እየተዘጋጀ ይገኛል። ይህም በቀጣይ ሲተገበር ይበልጥ የመሰረተ ልማት ግንባታውን ያግዛል። የትኞቹ ኤርፖርቶች ዋነኞቹ ዓለም አቀፍ ኤርፖርቶች ይሁኑ፣ የትኞቹ ኤርፖርቶች ዋነኞቹ የዶሜስቲክ ኤርፖርቶች ይሁኑ፣ የትኞቹ መጋቢ ኤርፖርቶች ይሁኑ፣ የት አካባቢ ኤርስትሪፖች መስራት አለባቸው ተብሎ ፕላን ተደርጎ ለአልሚዎች ክፍት መሆን አለበት። ስለዚህ አሁን እየተደረገ ያለው ብሔራዊ የኤርፖርት ልማት ማስተር ፕላን እየተዘጋጀ ነው ያለው በሲቪል አቪዬሽን ባለስልጣን በኩል። ይሄ ሲሆን ጋይድ ያደርገዋል፣ ክልሎችን፣ ፌዴራል መንግስትን፣ የግል አለሚዎችን ጥሩ እንደሚሆን ይሰራ ነው ያለው። የመካናይዜሽን እርሻ ልማት በሚከናወንባቸው የማዕድን ማውጣት ኢንቨስትመንት በስፋት በሚሰራባቸውና በቱሪዝም መዳረሻ ስፍራዎች አነስተኛ የአውሮፕላን ማረፊያዎች ግንባታ ፍላጎት እየጨመረ ይገኛል። የግል ባለሀብቶችም በአውሮፕላን ማረፊያ ግንባታ እንዲሳተፉ ተጠይቋል። ግል ሴክተርም የክልሎችም ድጋፍ እና እይታ እንዲመጣ ነው እየሰራ ያለ ነው። እኛ የመመሪያና የአሰራር ሁኔታ ዲዛይን ላይ እናግዛለን። ሳይት ሴሌክሽን ላይ በተለይ ትልልቅ አውሮፕላን ማረፊያዎች ሳይሆን ሀገራችን ኢኮኖሚ እያደገ ነው። የቱሪዝም ዲስቲኔሽኖች እየሰፉ ነው ያለው። ፈጣን ሪስፖንስ ኢሚርጀንሲ ሪስፖንስ ለመስጠት መስጠት እነዚህ ኤሪያዎች ያስፈልግ ሄሊፖርት እና ኤር ስትሪፕ ያስፈልጉናል። እነዚህ ማስፋት ነው ትኩረት አድርገን እየሰራ ነው ያለ ነው። ግል ባለ ሀብትም ማልማት ይችላል። በእኛ በኩል ቴክኒካል ድጋፍ ለመስጠትና እንዲ እንዲህ አለሙ የሚፈቅድ መመሪያ ተግባራዊ አድርገናል። እሱን ኮሚኒኬት በመድረግ አሁን ጥሩ የሚባሉ ሪስፖንሶች አሉ። እኛ ሄሊፖርት ብለን ኤርፖርት የገነቡ ያሉ ባለሀብቶች እያየን ነው። ወደ ደቡብ አካባቢ ጥሩ የሚባል ነገር ነው። የአየር ትራንስፖርት ለቱሪዝም ግብርናና ኢንቨስትመንት እድገት ያለውን ድርሻ እንዲወጣ ዘርፉ ዘመኑን የዋጀና በቂ መሰረተ ልማቶች ያሉት እንዲሆን የተጀመሩ ስራዎች ተጠናክረው መቀጠል ይኖርባቸዋል።